ሄሎ እንዴት ናችሁ? ማህሌት ይባላለሁ ደግሞ ሀመር እባላለሁ። ሁዝ ሞስት ላይክሊ የሚለው ቻሌንጅ መተናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አብራችሁ ቆዩ። ማነው ሁዝ ሞስት ላይክሊ ቱ ቢ ሌት

Um, energetic ማለት በምንድን ነው? ኢነርጂን ኢነርጂቲክ ወሪንግ ነው ኢነርጂ ኦኬ ኤክሳይትድ ኤክሳይትድ ነው ቱ ዱጋርዳዴ ሊኖረው የሚችለው ኖባዲ አ ሀርድ ወርኪንግ። ማነው ቤተር ሚውዚክ ቴስት ያለው? ራሴ ነው የምለው የምለው እኔ ሚውዚክ ቴስት ይንዴ ጀነራል ካልወደደች አዎ ነውአሰጭለ ስልሻ የነ እንትን አትወጂም፣ ይሄ እነዚህ ኢዲኤም አይነት ቫይቦች አትወጂም፣ የነ ትራቪስ ስኮት ና ግን ብዙም ፍለክሰብል አደለች። አፍሮቢት አትወጂም። ናይሰር ማን ነው? ትንሽ ከአንቺ ትንሽ እንጂ ድሮ ድሮ ነበርኩ። ድሮ አሁን ሩድ ነሽ። ሩድ አይደለሁም ግን

በገባን ቁጥር አሁን ኮስሞቲክስ ስፔስ ንቀ ብዙ ነገር የምገዛው በአንዴ ሎሚ ሎሚ፣ ቃሪያ ምናምን ጆሮ ጌጥ፣ የአንገት ቦርሳ በጣም ትወዳለች። እና ታስበም ስለገንዘብ ያለሽን ባንክ ብር ነው ምታውጪው።

ዘፈን በጣም ማዳመጥ የሚወድ ቁጭ ሁላ ትደንሳለች፣ ዘፈን መስማት ስጨርሻ፣ ቆራጥ፣ ወሳኝ፣ ቁርጥ አርጎ የሚወስን እንደማለት ነው። ኦኬ፣ እኔ ወስናአለ። የዛሬ ቪዲዮችን ይሄን ይመስላል። ሞስት ላይክሊ ነው ይሰራ፣ ሞስት ላይክሊ ይሰራ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኝ።